ሰላም፣ ሰላም እንደምን አላችሁ? ውድና የተከበራችሁ የውበትና ጤና ዩቲዩብ ቻናል ቤተሰቦቻችን በድጋሜ ተመልሰን መጥተናል። በዛሬው ቪዲዮዋችን ላይ ስለ አስደናቂው ጥቁር አዝሙድ አስደናቂ የጤና ጥቅሞች አንድ በአንድ በዝርዝር እናቀርባለን። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ቪዲዮውን ጀምሩት፣ ላይክ አድርጉት። ስለ ውበት፣ ስለ ጤና ጠቃሚ መረጃ ከፈለጋችሁ ይህ ትክክለኛው ምርጫችሁ ሊሆን የሚችል ቻናል ነው። በየቀኑ እጅግ በጣም ጠቃሚ ነገሮችን ለእናንተ እናደርሳለን። በዛሬ ቪዲያችን ላይ ከሞት በቀር መፍትሄ የማይሰጠው ነገር የለም የተባለለት ጥቁር አዝሙድ ምን አይነት አስደናቂ የጤና ጥቅሞች አሉት? ሙሉ ቪዲዮን ከኛ የምሰሙት ይሆናል። ጥቁር አዝሙድ ዘይት በዓለም ላይ ለረጅም ዓመታት ጥቅም ላይ ሲውል የዋለ ወይም ረጅም ጊዜ ለመድኃኒትነት ሲጠቀሙበት የዋለ የፍሬ አይነት ነው። ጥቁር አዝሙድ ሳይንስ ያረጋገጣቸው በርካታ ጥቅሞች አሉት። ከዛ ውስጥ ለካንሰር እባጮችን ለመከላከል ወይም የካንሰር እባጭ እንዳይፈጠር ለማድረግ ከፍተኛ ጥቅም ይሰጣል። አንድ የሾርባ ማንኪያ የጥቁር አዝሙድ ዘይት ከአንድ የሻይ ማንኪያ የተፈጥሮ ማርጋ በመቀላቀል ከቁርስ ግማሽ ሰዓት በፊት ብትጠቀሙት የካንሰር እባጮች እንዳይከሰቱና ከተከሰቱም እነሱን ለማዳንና ለማከም በስፋት ጥቅም ላይ ሲውልና እጅግ በጣም ከፍተኛ ለውጥ ሲያመጣ ተመልክተናል ወይም አይተናል ወይም ጥናትም አረጋግጡታል። ስለዚህ የካንሰር እባጮች እንዳይከሰት ጥቁር አዝሙድ ከፍተኛ ጥቅም ይሰጣል። ሌላኛው ለስኳር በሽታ የጥቁር አዝሙድ ዘይት ከተፈጥሮ ማርጋ በመቀላቀል በቀን ሁለት ጊዜ መጠቀም ካርቦሃይድሬት ያላቸው ምግቦች በመጨመር ስኳርን ማቆምና ስኳርን ማስታገስ እንዲሁም ከህመሙ ማገገም ይቻላል። ስለዚህ የጥቁር አዝሙድ ዘይት ለስኳር ህመም ፍቱም መላ ሆኖ ሲያገለግል ቆይቷል። ሌላኛው ለደረቅ ሳል ግማሽ የሻይ ማንኪያ የጥቁር አዝሙድ ዘይት ከቡና ጋር በመቀላቀል በቀን ሁለት ጊዜ መጠቀም ከዛ ደግሞ ጀርባና ደረታችሁን በደም ባርጋችሁ ማሸት እጅግ በጣም ጠቃሚ ነው። ይህ ተቅማጥን ለማስታገስ ይውላል ማለት ነው። ስለዚህ ተቅማጥን ለማስታገስ አንድ የሻይ ጥቁር አዝሙር ዘይት ከአንድ ኩባያ እርጎ በመቀላቀል በቀን ሁለት ጊዜ መጠቀም ትችላላችሁ። ሌላኛው ለደረቅ ሳል ለደረቅ ሳል ከፍተኛ ጥቅም እንዳለው ጥቁር አዝሙድ ይነገራል። ግማሽ የሻይ ማንኬ ጥቁር አዝሙድ ዘይት ከቡና ጋር በመቀላቀል በቀን ሁለት ጊዜ መጠቀም ግማሽ የሻይ ጥቁር አዝሙድ ዘይት ከቡና ጋር ቀላቅለን በቀን ሁለት ጊዜ መጠቀም። ጀርባችሁና ደረታችሁን በዘይቱ ማሸት፣ ከጀርባ ከደረትም በዘይት በደንብ አድርጎ ማሸት። ይሄም ትክ ትክ የሚል ሳልና ፋታ አልባ ሳልን ለማቆም እጅግ በጣም ጠቃሚ ነው። ለጆሮ ህመምም የጥቁር አዝሙድ ዘይት ከፍተኛ ጥቅም ይሰጣል። በስሶ የተቆላ አንድ ሻይ ማንኪያ የጥቁር አዝሙድ መውሰድ፣ ከዚያም ጥቂት የኦሊቭ ኦይል ጠብታዎችን በመጨመር በደንብ መጠቀም። ሰባት ጠብታ በስሪንች ወይም ሰባት ጠብታይ ስሪንጅ ስሪንጅ ካገኛችሁ ሰባት ጠብታ ለክታችሁ ጀርባና ግራታችሁ በሱ ማሸት ለተከታታይ አንድ ሳምንት ከተጠቀማችሁት ለጆሮ ህመም በጣም ጠቃሚ ነው። በይበልጥ ደግሞ ጠብታው እንዳይበዛ፣ ከበዛም ጉዳት እንዳይኖረው በስሪንጅ ካገኛችሁ በስሪንጅ ጠብታውን አስተካክላችሁ ማረግ ማለት ነው። ስለዚህ ስሪንጅ ካለ በጣም አሪፍ ነው። በአንዳንዴ በማንኪያ ስታደረጉት መጠኑ ከበዛ ችግር እንዳያመጣ ለጆሯችሁም ያንን ማድረግ ትችላላችሁ። ለአንድ ሳምንት ተከታታይ አድርጋችሁት ለውጡን ታያላችሁ። ለአይን ህመምና ለእይታ ችግር ለአይናችሁ ህመምና ለእይታ ችግር ከፍተኛ ጥቅም ያመጣል። ወደ መኝታ ቤት ከመሄዳችሁ ከግማሽ ሰዓት በፊት የአይን ቆብን ቆብን በጥቁር አዝሙድ ዘይት ማሸት፣ ግማሽ የሻይ ማንኪያ ከጥቁር አዝሙድ ዘይት ከአንድ ኩባያ የካሮት ጭማቄ ጋር በመቀላቀል መጠጣት። የአይን ቆባችሁን ቆባችሁን ዘይቱ አዝሙድ ዘይቱ በደንብ ማሸት፣ ከዛ ደግሞ ግማሽ የሻይ ማንኪያ ሳይበዛ ጥቁር አዝሙዱ ከካሮት ከካሮት ጭማቄ ጋር አብሮ ቀላቅሎ መጠጣት ለአይን መም ከፍተኛ ጥቅም ያመጣል። ወይም አይናችን ጤናማ እንዲሆን እጅግ በጣም ይረዳል ማለት ነው። ስለዚህ የአይን መምን ለመዳን በዚህ መልኩ የጥቁር አዝሙድ ዘይትን መጠቀም እንችላለን። ለጉፋንና ፍሉ አንድ የሻይ ማንኪ የጥቁር አዝሙድ ዘይት ከማርጋ በመቀላቀል ከቁርስ በፊት መውሰድ። ምን አልኳችሁ? አንድ የሻይ ማንኪ የጥቁር አዝሙድ ዘይት ጋር ከንጹህ ማርጋ በመቀላቀል ከቁርስ በፊት መውሰድ በእያንዳንዳቸው የአፍንጫችን ቀዳዳ ውስጥ ጥቂት ጠብታዎችን መጨመር። ሳይበዛ ጥቂት ጠብታዎችን የአፍንጫችን ቀዳዳዎች ውስጥ ጨምራችሁ ማሽተት ወይም መጠቀም። ይህም ለጉፋን፣ ለፍሉ ከፍተኛ ጥቅም ያመጣላቸዋል። ለሃሞት ጠጠርና ለጉበት ጠጠር አንድ ትልቁ ማንኪያ የጥቁር አዝሙድ ዘይት ከፍሬ ከፍሬ ጋር በመቀላቀል ወይም ማር ካለ ደግሞ ከማር ከማር ጋር በመቀላቀል በብርጭቆ ውስጥ ማደባለቅ። ከዛ ጥቂት ለብ ያለ ውሃ መጨመር በመጨመር ከአንድ የሻይ ማንኪያ የጥቁር አዝሙድ ዘይት ጋር በደንብ ማሸት ወይም ማዋሃድ በየቀኑ ጠዋት ጠዋት መጠጣት ለህሞት ጠጠር እና ለጉቦት ጠጠር ከፍተኛ ጥቅም ያመጣል። የጥቁር አዝሙድ መጠኑ እንዳይበዛ ከቻላችሁ ከዚህ በፊት ተጠቅሞ የሚያቅሰው ምን ያህል መጠን እንደተጠቀመ ማማከል። በጣም አነስተኛ የጥቁር አዝሙድ ዘይት መሆን ያለበት፣ አደራ እንዳታበዙት። ሌላኛው ለአጠቃላይ ጤናችንና ለአጠቃላይ ደህንነታችን አንድ የሾርባ ማንኪያ የጥቁር አዝሙድ ዘይት ፍሬ ከአንድ የሾርባ ማንኪያ ማርጋ በመቀላቀል በየቀኑ መጠቀም ወይም ግማሽ የሾርባ ማንኪያ ዘይት ከማርጋ በመቀላቀል ከቁርስ በፊት በየቀኑ መጠቀም። ምን አልኳችሁ? ለአጠቃላይ ጤናችሁና ደህንነታችሁ አንድ የሾርባ ማንኪያ የጥቁር አዝሙድ ዘይት ከአንድ ፍሬ ጋ የሾርባ ማንኪያ ጋር መቀላቀል በየቀኑ መጠቀም፣ ግማሽ የሾርባ ማንኪያ ዘይት ከማርጋ መጠቀም በመቀላቀል። ይሄም ለጤናችሁና ለሰውነታችሁ ከፍተኛ ጥቅም ይሰጣል። ለፀጉር መሳሳትና ያለ እድሜ ሽበት በመጀመሪያ ፀጉራችሁን መታጠብ። ከዚያም በቂ የሆነ ኦሊቮይል ዘይት ከጥቁር አዝሙድ ዘይት ጋር በመቀላቀል መቅባት። ከአንድ ሰዓት ቆይታ በኋላ መታጠብ ወይም በስሱ ለቅለቅ ማድረግ። ይህም ለፀጉር መሳሳት፣ ለፎሮፎር፣ ያለ እድሜ ለሚመጣ ሽበት እጅግ በጣም ጠቃሚና ፍቱን መፍትሄ ነው። ሌላኛው በጣም በተደጋጋሚ የሚወሰደው ለራስ ምታትና ለማይግሬን ይመጥ ከግንባር ከትከሻ ዝቅ ብሎ ግማሽ ከፍሎ ለሚያማችሁ በአጠቃላይ ለአደገኛ ራስ ምታት ህመም፣ ምናልኳችሁ ጥቁር አዝሙድ ዘይት ማሽተት፣ መቀባት፣ የግንባራችሁን ወይም የራሳችሁን ግራና ቀኝን መቀባት፣ ማሸት እጅግ በጣም ከፍተኛ የራስ ምታት የማስታገስ አቅም አለው። ቢያንስ በቀን ሁለት ጊዜ ጥቂት ጥቁር አዝሙድ እያደረጋችሁ ከማር ጋር መጠጣት፣ በጣም ጥቂት ጥቁር አዝሙድ ማር ጋር ፈላ እያደረጋችሁ በሻይ መልኩ መውሰድ፣ ይህም ለራስ ምታት እጅግ በጣም ጠቃሚ ነው። ከዛ በተጨማሪ ራስ ምታ ሲከሰት የጥቁር አዝሙድ ዘይቱን በግራና በቀኝ አፍንጫ በቀዳዳው እያሻችሁ ማሽተት ይህም እጅግ በጣም ጠቃሚ ነው። ለአፍ ኢንፌክሽንና ለቫይረስም ጥቁር አዝሙድ ዘይት እጅግ በጣም ጠቃሚ ነው። ጥቂት የጥቁር አዝሙድ ዘይት ፍሬ ከ10 እስከ 15 ደቂቃ አፋች ውስጥ ይዛችሁ ማቆየት፣ ከ10 እስከ 15 ደቂቃ የጥቁር አዝሙድ ፍሬውን አፋች ውስጥ ይዛችሁ ማቆየት ለአፍ ኢንፌክሽን ለአፍ ቫይረስ ከፍተኛ ጥቅም ይሰጣል። ሌላኛው ለጡንቻ ህመም አንድ ማንኪያ ጥቁር አዝሙድ ዘይት ከማር ጋር በመቀላቀል በቀን ሶስት ጊዜ መውሰድ፣ የሚያማችሁበት ቦታ ላይ በጥቁር አዝሙድ ዘይቱ በደንብ ማሸት፣ ይህም ለጡንቻ ለመገጣጠሚያ ከፍተኛ ፍቱን መድኃኒት ነው። ሌላኛው ለጀርባና ለሪህ ህመም የጥቁር አዝሙድ ዘይት ሞቅ በማድረግ የሚያምን ቦታ ላይ ማሸት፣ በየቀን የጥቁር አዝሙድ ዘይት ፍሬ በማር መመገብ፣ ይህም ለጀርባ ለሪህምም ከፍተኛ ጥቅም ይሰጣል። ለሆድ ህመምና ትላትል በአንድ ትልቁ ማንኪያ የጥቁር አዝሙድ ዘይት ከፍሬ ጋር እና ከማር ጋር በመቀላቀል መጠቀም። ይሄ ደግሞ ለሆድ ህመምና ለትላትል ሆዱስ ችግር ካለ ትላትል ካለ የጠቃሚ ነው። ጥቂት የጥቁር አዝሙድ ዘይት ከሻይ ጋር በማድረግም መጠቀም ይችላላችሁ። ሲጨምሩ ግን በጣም አነስተኛ መጠን የጥቁር አዝሙድ ዘይት። ሌላኛው ለጥርስ ህመም፣ ለድድ ኢንፌክሽን፣ ለድድ መትማት ጥቁር አዝሙድ እጅግ በጣም ከፍተኛ ጥቅም አለው። ለጥርስ ህመም፣ ለድድ ኢንፌክሽን፣ ለሌሎችም ነገሮች ባፍ ውስጥ ላሉ ጤናዎችም ጥቁር አዝሙድ ከፍተኛ ጥቅም አለ። በኩባያ ውስጥ የሎሚ ጭማቂ በማድረግ ጥቂት፣ በጣም ጥቂት የጥቁር አዝሙድ ዘይት ፍሬ ፈጭተው ይጨምሩና ከዛ አፍልተን መጉመጥመጥ፣ ድዳችን ላይ መያዝ፣ የሚያመን ቦታ ላይ የጥቁር አዝሙድ ዘይት ማድረግ ያ ህመም እንድድን ያደርገዋል። ዘወት ላትን ሁለት የሻይ ማንኪያ የጥቁር አዝሙድ ዘይት ፍሬ ከግማሽ ኩባያ ሎሚ ጋር በመቀላቀል ውህዱን ማሞቅ ከዛም በብሩሽ ወይም በሌላ ነገር ጥርሳችንን ድዳችንን መጠቀም፣ ኢንፌክሽን እንዳይፈጠር ለሆድ ህመም እንዳይሆን በአጠቃላይ ከፍተኛ ጥቅም ይሰጠናል። ማሳሰቢያ፣ የጥቁር አዝሙድ ዘይት በብዛት መጠቀም ከፍተኛ የጤና ችግር ሊያመጣ ይችላል። ስለዚህ ስትጠቀሙ በመጠኑ፣ እጅግ በጣም ያነሰ መጠን፣ በባለሙያ እውቀት ባላቸው ሰዎች ታግዛችሁ ተጠቀሙ። በአግባቡ ከተጠቀማችሁ ግን ከፍተኛ የጤና ጥቅም ይሰጣችኋል። ውድና የተከበራችሁ ዩትዩብ ቻናል ቤተሰቦቻችን ስለ ጥቁር አዝሙድ ዘይት ከፍተኛ የጤና ጥቅም የሰራ ነው። ቪዲዮ ይሄን ይመስል ነበር። የዩቲዩብ ቻናላችን አዲስኮ ናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮንም ስትጀምሩት ላይክ እና ሼር ማድረግ አትርሱ። በቀጣይ ቆንጆ ቪዲዮ እስከምንገናኝ በእያላችሁበት ቸር ሰንብቱ።